ታዋቂው ጋዜጠኛ ሶፎንያስ ዋሲሁን እጅ ከፍንጅ የመያዙ ነገር እጅግ በጣም መነጋገሪያ አርዕስተ ጉዳይ ሆኖ ማህበራዊ ሚዲያውን የሞላው ጉዳይ ሆኗል። እንግዲህ ከወራት በፊት ሁላችሁም እንደምታውቁት ሶፎንያስ ዋሲሁን ከሚዲያ ከመራቁ ጋር ተያይዞ ምንድነው የገጠመው በሚል ወደ ሚዲያ ብቅ ብሎ ነበረ። ታዲያ ከረጅም ጊዜ መጥፋት በኋላ ወደ ሚዲያ ብቅ ሲል አካላዊ ክሳትና ጥቁረቱን በተመለከተ በጣም ብዙዎች አዝነውለት አንጀታቸው ውስጥ ገብቶ ያለቀሱለት ሁሉ ነበሩ። ከዚህ ጉዳይ ጋር ተያይዞ ታዲያ ሶፎኒያስ አሁንም እገዛ ያስፈልገዋል በሚል በወቅቱ በጣም ብዙዎች እንግዲህ እሱን ጤና ለመመለስ እና ደግሞ ምጣኔ ሀብቱን በፋይናንስም ለመርዳት በጣም ብዙዎቹ ሲረባረቡበት ቆይተዋል። የዛን ጊዜ ታዲያ ከቅርብ የሙያ አጋሮችም ሆነ ማህበራዊ ሚዲያም ላይ ጓደኛ ካደረጉት ሰዎች ሲነሳ የነበረ ጉዳይ አለ። ሶፎንያስ ባልተገባ ልምምድ ውስጥ ነው የሚገኘው፣ እንዲህ እንዲህ ያለ ቴክስት ይጽፍልናል ሲሉ በጣም ብዙዎች ሚዲያ ላይ ወጥተው ሲናገሩ ነበር። በተለይ ደግሞ የቅርብ ወዳጆቹ እንዲህ ያለ መረጃ እየጻፈልን ነው፣ ሶፎንያስ ባልተገባ ከባህልም ከሃይማኖትም ውጪ በሆነ ጉዳይ ውስጥ ነው የሚገኘው ሲሉ ያ ያጋሩትን ገሚሶቹ ደግሞ ሲቃወሙት ነበረ። የወደቀ ዛፍ ላይ ምሳሪ ይበዛል እንዲሉ ልጁ ታሞ ራሱን አግሎ በነበረበት ሰዓት አሁን ደግሞ ብቅ ሲል እንዳይሻለው አንገት አንገቱን እየኮረኮማችሁ እንደዚህ አታድርጉ እየተባሉ የተነቀፉም ነበሩ። ይህ ጉዳይ ያልደረሰው ሰው የለም። በጣም ብዙዎቻችን ጋር እንደዚህ ያለ ጉዳይ ተጽፏል። ታዲያ ይህ ጉዳይ ከዚህ በፊት እሱ ጋር ጥያቄ ቀርቦለት በነበረ ጊዜ ምንድን ነበር ያለው ጋዜጠኛው? የፌስቡክ አካውንቴ ሀክ ተደርጎ ስለነበረ በማላቃቸው ሰዎች ነው ይሄ ጉዳይ እየተጻፈ የሚገኘው የሚል ባቢያ ሰጥቶ ነበር። ይህንን ማስተባበያ ከሰጠ በኋላ ደግሞ በጣም ብዙዎቹ አምነውት ነበር። በተለይ ደግሞ ጓደኞቹ፣ አብሮ አደጎቹና የስራ አጋሮቹ ሶፎንያስ እንደዚህ ያለ ሰው አይደለም ብለው ይህንን ጉዳይ በተመለከተ ሲከራከሩለት ቆይተው ነበረ። ታዲያ ቀን ሄዶ ቀን ሲመጣ ዛሬ ሶፎንያስ እጅግ በጣም ባልተጠበቀ ባልተጠበቀና በሚያስደነግጥ መልኩ እጅ ከፍንጅ ተይዟል። ቪዲዮ ተለቆበታል። የስልክ መረጃዎችም ወጥተውበታል። የጽሁፍ መልእክቶችም እንዲሁ በማህበራዊ ሚዲያ ላይ ተጋርተዋል። ይሄ ጉዳይ ዛሬ በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ይህንን ጉዳይ በተመለከተ በዝርዝር የምንነግራችሁ ይሆናል። እግረ መንገዳችንንም ደግሞ ከሰዓታት በፊት እሱ ባወጣው መረጃ ምክንያት እኛም ተሳስተን አንድ መረጃ ሰርተን ነበር። ይህንንም በተመለከተ ስህተቱ እንዴት ተፈጠረ የሚለውን ጉዳይና ደግሞ ሌሎችንም እርሰ ጉዳዮች አንስተን ወደ እናንተ የምናደርስ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እናመሰግናለን። ክብር ይስጠለን። እንግዲህ ሁላችሁም እንደምታውቁት ሶፎኒያስ እጅግ በጣም ብዙዎች የሚወዱት የሚያደንቁት ጋዜጠኛ ነበር። በተለይ ደግሞ በአለባበሱ በጣም ብዙዎች ያደንቁት ነበረ። ከወራት በፊት ከሚዲያ ላይ የመጥፋቱ ነገር በጣም መነጋገሪያ ሆኖ ነበረ። ከሚዲያ ላይ ከጠፋ ከቆይታዎች በኋላ ድጋሚ ወደ ሚዲያ መጥቶ ነበረ። ከዛ ወደ ሚዲያ ከመጣ በኋላ የተፈጠረበትን ነገር እና ለምን ከሚዲያው እንደራቀ ሲጠየቅ የነበረውን ሁኔታ ተናግሮ ነበር። እንግዲህ በስራ አጋጣሚ አንድ ስራ ለመስራት አስቦ ነበር። ያ ስራ ከተሳካ መኪና የመግዛትና እና ሌሎች እቅዶችም ነበሩት። ያ ስራ ለመሳካቱ ባለመሳካቱ ምክንያት ስትረስ ውስጥ እንደገባና በዛ ጉዳይ ምክንያት መታመሙን ገልጾ ነበረ። ይህ ቪዲዮ ማህበራዊ ሚዲያ ላይ የወጣ ሰሞን አካባቢ እነዚህ ጉዳዮች ተነስተውበት ነበረ። እንግዲህ ጸበል ገብቶ ከጸበል ትንሽ አገግሞ እየተመለሰ ነው ከተባለ በኋላ በማህበራዊ ሚዲያ ላይ አንዳንድ ሹክሹክታዎች እና ጉሩምሩምታዎች ይሰሙ ነበረ። ከሚሰሙ ጉዳዮች መካከል የነበረው ሶፎኒያስ ከባህልም፣ ከሃይማኖትም፣ ከስርዓትም፣ ከተፈጥሮ ሂደት ውጭ በሆነ መልኩ አንድ ያልተገባ ልምምድ ውስጥ ነው ያለው የሚሉ ወዳጆቹ አንዳንድ ጉዳዮችን በማህበራዊ ሚዲያ ላይ ያጋሩ ጀምረዋል። ይህንን ጉዳይ መስማት እጅግ በጣም አሰቃቂና አጸያፊ ነበረ። ታዲያ በብዙ መልኩ ሲያጨቃጭቅ ቆይቷል። ወደዚህ ሶፎንያስ እንደዚህ ያለ ሰው አይደለም፣ ይህንን አያደርግህም እናንተ እንዲህ ብላችሁ ያስወራችሁበት ሰው ቀን ጠብቃችሁ የወደቀ ዛፍ ላይ ምሳር እያበዛችሁ ነው በሚሉት ልክ፣ በዚህ በኩል ደግሞ አይ ይህንን እንደዚህ እንደዚህ ያለ ጉዳይ እሱን የጻፈልን እያሉ ሲናገሩ ነበር። የጻፈልን ነበር ካሉ ሰዎች ባሻገር ደግሞ የድምፅ መልእክት ልኮልን ነበረ፣ ከፈለጋችሁ እናሳያችኋለን ሲሉ የነበሩም ሰዎች አሉ። ታዲያ ይሄ ጉዳይ እንዲህ አከራካሪ እየሆነ በነበረበት ሰዓት ነው እንግዲህ ጉዳዩ ቀስ እያለ እየደበዘዘ እየደበዘዘ ጠፋ። በመሀል ሶፎኒያስን ደግሞ ለማገዝ አትፈልጉም ተብሎ በራሱ የባንክ አካውንት ብር እንዲሰበሰበለትና እንዲቋቋም እንዲደራጅ ተብሎ ብር እየተሰበሰበለት ነበረ። ከዚህ ጉዳይ ጋር ተያይዞ ታዲያ በጣም ብዙ ሚዲያዎችም ላይ ቀርቦ ሶፎኒያስ ስለሆነው ነገር ስለመጣ ስለሄደበት ጉዳይ እየተናገረ ነበረ። ይሄ ጉዳይ ቀስ እያለ እየደበዘዘ እየደበዘዘ መጣና እየጠፋ መጣ። እሱም ወደ ቀድሞ ሁኔታ እየተመለሰ መጣ ፊዚካሊ ይታይበት የነበረው መክሳት መጥቆርም መለስ እያለ አካሉም እየተመለሰ መጣ። ከዛ ደግሞ ድርጅቶችም ቀጥረውት ስራ ጀመረ። እንግዲህ ስራ ጀምሮ ሶፎንያስ ጉዳይ ከማህበራዊ ሚዲያ እየጠፋ እየጠፋ በመጣበት ጊዜ ነው። ዛሬ ያልተጠበቀ ነገር የተፈጠረው ዛሬ የተፈጠረው ነገር እጅግ በጣም አሳዛኝም አጸያፊም ጉዳይ ነው። ሁላችሁም በቪዲዮ አይታችሁታል። ይህ ቪዲዮ ከመለቀቁ በፊት እንግዲህ በማህበራዊ ሚዲያው ላይ ማለትም ከትላንት በስቲያ እሱ አንድ ጽሁፍ አጋርቶ ነበረ። ጽሁፉ ላይ ምንድ ነው የሚለው ጽሁፉ ላይ ምንድ ነው የሚለው? በግርድ ፎኑ መነግራቸው አንድ አሜሪካ የሚገኝ ወዳጄ ላፕቶፕ ልኮ ሊኖሮ ላፕቶፑን ለመቀበል አዳማ ሄድኩኝ ይላል። እንግዲህ ላፕቶፑን አድርስ የተባለው ሰው አዳማ ነው ያለው ማለት ነው። እንደማን ንግግር እንደ ሶፎንያስ ንግግር ማለት ነው። አዳማ ሄድኩኝና ላፕቶፑን ተቀብዬ ወደ አዲስ አበባ በመመለስ ሂደት ላይ ያለው ላፕቶፑን የሰጠኝ ልጅ ና ወደ መናኸሪያ ልውሰድህ ብሎ ውስጥ ለውስጥ መንደር ውስጥ ይዞኝ ገባ ይላል በጽሁፉ። ውስጥ ለውስጥ ይዞኝ ገባና ድንገት ዞር ስል ከአጠገብ ያጣሁት በዛ ቅስፈት ሁለት ሰዎች መጡና ሶፎኒያስ ብለው በስሜ ጠሩኝ። ሰላም አሉኝ፣ ሰላም አልኳቸው። ከዛ የያዝኩትን ላፕቶፕ ሊቀበሉ ይሞከሩ፣ ላፕቶፑን ባለመስጠት መካከል ስታገል ይደበድቡኝ ጀመረ። ያልተገባ ቦክስና ጡጫ እርግጫ ጀማምሩኝ። ከዛ በአካባቢው ብጮሁም የሚደርስልኝ ሰው ጠፋ። እኔ ነፍሴን ለማዳን የሞት ሞቴን ተንደባልዬም ተንከባልዬም አመለጥኳቸውና ወደ ዋናው መንገድ ወጣው። ዋናው መንገድ መጥቼ ያገኘው ታክሲ ውስጥ ገባው። ታክሲ ውስጥ ስገባ ደግሞ በወቅቱ የነበሩ ሰዎች ተደናገጡ። አይዞህ አሉኝ፣ አጽናኑኝና ቀጥታ ወደ አዲስ አበባ ላኩኝ ከሁሉ ደግሞ የሚገርመው ይህ ሁሉ ክስተት ደግሞ ሲፈጠር እዛ አካባቢ ቆመው ሲያዩ የነበሩ ሰዎች እጅግ በጣም አስገርመውኛል ሲል ይሄንን መቼ ነው የጻፈው ከትናንትና በስቲያ ነው የጻፈው ወደ ዋናው ጉዳይ ስንመለስ እንግዲህ ይህ ነገር በማህበራዊ ሚዲያ ላይ መሰራጨት ከጀመረ በኋላ የአዳማ ነዋሪዎች እንግዲህ ሶፎኒያስ በሕግ እንዲጠየቅ ጥያቄ እያቀረቡ ይገኛሉ። ምንድን ነው የሚሉት እንግዲህ ሶፎኒያስ አዳማ ድረስ መጥቼ ተዘረፍኩኝ ብሎ ያልተገባ ስምና አስተያየት ሰጥቷቸዋል። ስለዚህ ሊጠየቅ ይገባል፣ በሕግ ይጠየቅልን ሲሉ እየጠየቁ ይገኛሉ። እንግዲህ ከዚህ ጉዳይ ጋር አዳማ ሄጄ ተደበደብኩ ከሚለው ርዕሰ ጉዳይ ጋር ደግሞ ሌላ የአዳማ ሰዎች ደግሞ እያነሱ ያሉት ደግሞ ቅሬታ አለ። እሱን ደግሞ እናስደምጣቸው። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በህግ እንዲጠየቅ የአዳማ ከተማ ነዋሪዎች ጥያቄ እያቀረቡ ይገኛሉ፣ ይላል ያገኘ ነው መረጃ። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተተችቷል። የአዳማ ከተማ አስተዳደር ጋዜጠኛው በህግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ እየቀረበበት ነው ሲል ሶፎኒያስ አዳማ ሄጄ ተዘረፍኩ ካለ ጉዳይ ጋር ጋር ተያይዞ የአዳማ ከተማ ነዋሪዎች ሶፎንያስ በህግ እንዲጠየቅ እየጠየቁ ይገኛሉ። በዚሁ ቅስፈት ታዲያ ሶፎንያስ ደግሞ ከትላንትና በስቲያ አዳማ ሄጄ ተዘረፍኩ ብሎ የለጠፈበትን የፌስቡክ ጽሑፍ ደግሞ አንስቶታል። ይሄን ማንሳቱ ደግሞ በቪዲዮ ከወጣበት ማስረጃ በተጨማሪ ደግሞ እሱ የተናገረው ነገር እውነት ስላለመሆኑ ደግሞ ማስረገጫና ሌላኛው መረጃ ነው እየተባለበትም ይገኛል። እንግዲህ ሌላኛው ደግሞ ዛሬ ከተፈጠረው ጉዳይ ጋር ተያይዞ በስፋት እየተነሳ የሚገኘው ጉዳይ ደግሞ ጋዜጠኛ ሶፎኒያስ እንግዲህ ከህመሙ አገግሞ ደህና ሆኗል። በቃ ስራ የጀምር ስራ ደግሞ ከጀመረ በኋላ ይሻለዋል ተብሎ የቀጠሩት ደግሞ ድርጅቶች አሉ። አሻም ዩቲዩብ እና ትርታ 97.6 ደግሞ እዛ ገብቶ እየሰራ እንደሆነ ይታወቃል። ከዚህ ጋር ተያይዞ ደግሞ እነዚህ ሁለት ተቋማት ግለሰቡን በተመለከተ ከስራ እንዲያሰናብቱትና ስለ ማሰናበታቸው ደግሞ በይፋ መግለጫ እንዲያወጡ እየተጠየቀ ይገኛል ማለት ነው። ቪዲዮውን እንግዲህ ሁላችሁም እየተመለከታችሁት እንደሆነ ተስፋ እናደርጋለን። እንደዚህ ያለ ነገር እንደዚህ ያለ እንደዚህ ያለ ተግባር በምንም አይነት በምንም አይነት ሁኔታ የምንደግፍበትም ከለላ የምንሰጥበትም ሁኔታ የለም። ታዲያኛም ይህንን ጉዳይ በተመለከተ እንደ አንድ ሚዲያ እንግዲህ መረጃ ምን አለ፣ ምን አዲስ ነገር አለ ብለን ፈርስት አንድ ሶርስ ናቸው የምንላቸው የመረጃ ምንጮች አሉ። እነሱን እየጠቀስን ነው እንግዲህ ክሌ እንደዘገበው ክሌ እንደጠቀሰው እያለ ነው ብዙ ጊዜ መረጃ የምናቀርበው ማለት ነው። ይህንን መረጃ በመፈለግ መካከል የሶፎኒያስን መረጃ አገኘ ነው የሶፎኒያስን መረጃ እንዳገኘ ነው ማነው አልዘገብ ነው ምንድነው ያደረግ ነው ይሄ ነገር እውነት ነው ወይ ወደሚል ነገር ነው። በተለይ ልክ እኔ መረጃውን እንዳገኘው እውነት ነው ወይ ወደሚል ሀሳብ ነበር የገባውት እና የመጀመሪያ እርምጃ የነበረው የሶፎኒያስ የፌስቡክ ገጽ ላይ ገብቶ ይሄ ነገር እውነት ነው ወይ የሚል ከዛ በጣም በሚገርም መልኩ ፌስቡኩን አክሰስ ማድረግ አልቻልኩም። ገብቼ ፕሮፋይሉን ሰርች ሳደርግ አጣሁት ማለት ነው። እንዴ ወዳጆች ነን፣ ጓደኛሞች ነን፣ ሚቹዋል ፍሬንድ ነን ፌስቡክ ላይ በሙያም አንድ መስመር ላይ ስላለን ማለት ነው እና ሳይ ሊመጣልኝ አልቻለም። ከዚህ ቀደም እንግዲህ መግቢያዊ ላይ እንዳልኳችው ከሶፎንያስ ጋር ተያይዞ በጣም ብዙዎች እንደዚህ ያለ ጉዳይ አለ ብለው ማህበራዊ ሚዲያ ላይ ሲመጡ ነበረ። በጣም ብዙዎቹ ማለት ነው እንደዚህ ጽፎልናል፣ እንደዚህ ጽፎልናል፣ እንደዚህ ጽፎልናል ሲሉ የነበረበትን ጊዜ ሁላችሁም ታስታውሳላችሁ። ከዛ ይሄ ጉዳይ እስከ ዛሬ አልተናገርኩትም እንጂ እኔም ጋር ነበረ። እኔም ጋር ተጽፎ ነበረ እና እሱ ነገር ትዛለኝና ቆይ ለምን ሜሴጅ ውስጥ ገብቼ ከጻፈልኝ ነገር ተነስቼ እሱን አላይም ብዬ ፈለኩትና አገኘሁት። ሰርቺንግ ባር ላይ ላገኘው አልቻልኩም። ፌስቡክ ላይ ገብቼ ሰርች ማድረግ አልመጣልህ አለኝ። እዛ ውስጥ ገብቼ አገኘሁት እና ቪው ፕሮፋይል የሚለውን ስጫ ነው ሎክ ተደርጓል። አክሰስ ማድረግ አልቻልኩም። ሁለተኛ ተጻጽፈን የነበረውን ሜሴጅ ጠፍቷል እና ሪከቨር አረግኩት እና ሜሴጁ አለ። ሜሴጁ እንግዲህ የዛን ሰሞን አካባቢ ሰዎች እንደዚህ ያለን እንደዚህ ያለኝ እንደዚህ ያለኝ የሚሉ ሰሞን አካባቢ ነበር የተጻፈልኝ። እኔ በባህሪ ምናምን አለው አንድ ጉዳይ ሲመጣ እኔ ጋር የመጣው ነገር እርግጠኛ እስካልተሆነ ድረስ አሳልፎ ለሌላ ሰው ሰጥቶ ሌላ ሰው ትዝብት ውስጥ እንዳይከተው ሌላ ሰው ያልተገባ ነገር ያላረጋገጥኩት ነገር ላይ እንዲህ ነው ብሎ መናገር ስለማልወድም ስለማልፈልግም ከአንዳንድ ጭንቅላቴ ውስጥ የመጣው በቃ ሀክ ተደርጎበት ነው የሚል ነበር እውነትም እሱም ቆይቶ ሀክ ተደርጎብኝ ነው ሲል ምን አሰብኩኝ እንኳንም አሳልፌ ለሌላ ሰው ይህንን ጉዳይ አልተናገርኩት ብዬ ለማንም አልተናገርኩትም ቁጭ እንዳለ አዝማሚያውን አይቼ ተናድጄ ትቸዋለሁ ማለት ነው በዛ ጉዳይ ምክንያት ለካ እኔ ሎክ ተደርጓል እሱም ማየት እንደማልችል ስለዚህ የነበረኝ አማራጭ ምንድን ነበረ በጊዜ ሚዲያ ፌስቡክ ገባሁ እና ሶፎን ያሷ ሲሆን ብዬ ስገባ እውነትም እሱ ነገር ተጽፎ አገኘሁት ማለት ነው ተጽፎ አግኝቼው ቀኑን ሳያው በ27 ነው የተጻፈው። የመድኃኔ ዓለም ቀን ማለት ነው። እሱም እዛ ላይ መድኃኔ ዓለም አተረፈኝ ብሏል። የዛን ቀን ነው የተጻፈው። ኦኬ፣ ስለዚህ ይሄ የእሱ እሱ ያወጣው መረጃ ነው ማለት ነው መስራት ነበረብን። ከመስራት በፊት ግን አሁን ምን ማድረግ ነበረብኝ? ጉዳዩን በተመለከተ እሱን ማናገር ነበረብኝ ማለት ነው። ስደውለት ስልክ አይመልስም ፕልስቴክስ ሚ ነው የሚለው። ሶፊ እንዴት ነ እስኪ ባክን ከቻል ከአዳማ ሄጄ ተፈጠረብኝ ስላልከ ጉዳይ መረጃ ስጠኝ ኤልያስ ነኝ ከጊዜ ሚዲያ አመሰግናለሁ ብዬ ጻፍኩለት ማለት ነው። ይህንን ከዛ አልመለሰልኝም። አሁንም ስደውለት ሁለት ፕልስቴክስ ሚ ያለኝ ማለት ነው። ኦኬ ወይ ቀረጻ ላይ ነው ወይ ነገር ላይ ነው ሊሆን የሚችለው። ያም ቢሆን ግን ይህንን ጉዳይ መስራት አለብኝ። አንደኛ ይህንን ጉዳይ መስራት ያለብኝ እንግዲህ ሰሞኑን የመጣበት ምናምን ጉዳዮች አሉ አይደል? እነሱ ጉዳዮች እንዳሉ ሆነው ይሄ ልጅ ተዘረፍኩኝ፣ ላፕቶፔን ተነጠቅኩኝ፣ ተደበደብኩኝ ካለ ፍትህ ማግኘት አለበት በሚል ይህንን መረጃ መስራት አለብኝ። ሁለተኛ ደግሞ ልጁ ታዋቂ ነው፣ ቢያርም ቢመርም ታዋቂ ነው። ታዋቂ ሰዎች ደግሞ የዜና ምንጮች ናቸው። ወደቁ፣ ተሰበሩ፣ ሳቁ፣ አለቀሱ፣ ተሳካላቸው፣ እንዲተፈራረሙ፣ እንደዚህ ሆኑ፣ እንደዚህ ሰሩ የሚሉ የታዋቂ ሰዎች ክንውኖች የዜና ምንጮች ናቸው። ስለዚህ ይህንን ደግሞ መስራት አለብኝ። እዚህ ድረስ ከሄድኩ በኋላ መልስ አልሰጠኝም። ስለዚህ ይህንን ፕሮግራም መስራት ስለነበረብኝ ፕሮግራሙን ሰራኋት ማለት ነው። ፕሮግራሙን ሰርተ ነው ለቀቅ ነው ማለት ነው። እንደ ሰውን የምጠራጠራቸው ነገሮች አሉ። እንግዲህ ታዋቂ ነው፣ ጋዜጠኛ ነው፣ የህግ አግባቢ አቃል ቢያንስ አንድ ቦታ ሄዶ ከተዘረፈ ቀጥታ ወደ አዲስ አበባ እየሮጡ ከመምጣት ፖሊስ ጣቢያ ሄዱ እንዲህ እንዲህ ያለ ቦታ ተዘረፍኩኝ ብሎ ማለት የአባት ነው ተገቢም ነው። እልፍ ሲልም ደግሞ ላፕቶፑን ላከልኝ ያለው ሰው ጋር ደግሞ ደውሎ ላፕቶፑን አቀብለው ያልከው ሰውዬ እኮ አዘረፈኝ ብሎም ማለት ደግሞ ሌላኛው ሁለተኛ የሚጠበቅበት ነገር ነው። ከዚህ ጉዳይ ጋር ተያይዞ የሶፎንያስን ጽሁፍ መላልሼ መላልሼ ሳይ፣ ሀሳብ አስተያየቶችም ሳነብ፣ አንድ በጣም የቅርብ የነበረ ሰው ያው ተመሳሳይ የሙያ መስክም ላይ ስላለን አብርሃም ደቻ ሳ ይባላል ምን የሚል ጽሁፍ አስፍሯል። እሱ ይህንን ጽሁፍ ከዚህ በፊት አንድ ታዋቂ ሰው ያጋራው ይመስለኛል። ይህንን ይሄ የተከሰተው አንተ ላይ ነው እንዴ የሚል ነገር ነው ያጋራው ማለት ነው እና ይህንንም እኛ ጽሁፋችን ውስጥ ስክሪፕታችን ውስጥ አካተነዋል። ከዛ ደግሞ የሌላም ሰው ሀሳብ ምን አድርገን አመጣን። ኤድዋርዶ የሚባል ያመነበትን ፊት ለፊት የሚናገር አንድ ሰው ደግሞ አለ እንደዚሁ ፌስቡክም ላይ ሚቹዋል ፍሬንድ ስለሆንን እሱም ትክክለኛና ተገቢ ጥያቄ ነው ያነሳው። እኔ የሚሰማኝን አይነት ጥያቄ አንስቷል። እና አሁን ያልኳችሁ አብርሃም ደቻሳ የሚባለው ሰው ምን አለ ሌላ ታዋቂ ሰው እንዲሆንኩኝ ብሎ ይህንን ጽሁፍ ፖስት አድርጎታል። አንተነህ እሱ ነው የተዘረፋችሁት ጉድ እኮ ነው የሚል የሶፎንያ ጽሁፍ ላይ ኮሜንት አድርጎ ነበር። ይህንንም ነገር እንደ ቀላል ማለፍ ስላልፈለግኩኝ ስክሪፕቱ ላይ አካትቸዋለሁ። የእኛ ሰርተን ያወረድነው ስክሪፕት ላይ ማለት ነው። ሌላኛው ጉዳይ ደግሞ ኤድዋርዶ የሚባል ሰው እዚሁ ጽሁፍ ላይ ሶፎኒያስ ተከሰተብኝ ብሎ የጻፈው ጽሁፍ ላይ የኔን ጥያቄ፣ እኔ ፊልስ አድርገ የነበረውን ጥያቄ እንደዚህ ሲል ጽፎታል። እሱን ላንበብላችሁ። ብዙ ጥያቄ አለኝ። እንደ መንጋው የተጻፈውን ዝም ብዬ አልቀበልም። ላፕቶፑን በአደራ ያስረከበ ሰውዬና የላከለህ ጓደኛህ ይታወቃሉ የሚል እምነት አለኝ። አንተን በዱርዬ ከማስደብደብ ነገ ዛሬ እያለ አረሳስቶ ማስቀረት ይችል ነበረ። ሲጀምር በግልጽ ማንነቱ እየታወቀ እንደዚህ አይነት ወንጀል ይሰራል ብዬ አልጠብቅም። ለፖሊስ አመልክተህ ግለሰቡን ለምን አላስያዝከውም? ስልኩ አለህ፣ አግኝተኸዋል፣ አውርተኸዋል። ሰውዬውን ማስያዝም እኮ በጣም ቀላል ነው። ለምን አላስያዝከውም? ለጥያቄዎቼ መልስ እፈልጋለሁ የሚል ጽሑፍ ጽፎ ነበር። ማን? ኤድዋርዶ የሚባለው አንድ ግለሰብ እንዲሁ ፌስቡክ የሰላ ትችትና ሀሳብ አስተያየትና አንዳንድ ታሪካዊ ነገሮችን ስለሚያጋራ የምከተለው ሰው ነው። እሱ ይህንን ጽፎ ይህንንም ሜንሽን አድርገን ነው እኛ ፕሮግራሙን የሰራ ነው። ይህንን ፕሮግራም ሰርተን ለቀቅ ነው። እስከዚህ ሰዓት ድረስ ምን እንደተፈጠረ ምን እንደተከሰተ የምናውቀው ታሪክ የለም። ከዛ በዚህ ቅስፈት አንድ በጣም የቅርቤ ሰው ኤላ፣ ይህንን ነገር እስቲ ተመልከተው እባክን ቴኬሮ ፊት ምናም ብሎ አንድ ሊንክ ላከልኝ ከዛ ሊንኩን እሺ ብዬ ማንም ነው ሰው ስለሆነ ሊንኩን ከፈትኩት ይህንን ጉዳይ ስለተባልኩ ከዛ ሊንኩን ከፍቼ ማየት ጀመርኩ የተላከልኝ ቪዲዮ ዩቲዩብ ነው አሁን ይህንን ጉዳይ የለቀቀው የዩቲዩብ ቻናል ማለት ነው ወደ ሰላሳ ሰባት ደቂቃ አካባቢ ነው ሙሉን ቪዲዮ ቁጭ ብዬ ተመልክቼ እስክጨርስ ድረስ እኛ የለቀቅነው ቪዲዮ በዚህ ተንብሌን በዚህ ረስ የለቀቅነው ቪዲዮ ከአንድ ሺህ ምናም በላይ ተመልካቾች አይተውታል ልክ ይሄ ቪዲዮ ጋር ስንደርስ እና እኛ ጋር ያሉትን እንዴ ብለን ደንግጠን ተመልሰን ነገሩን ስንመለከተው በጣም ብዙዎቻችሁ አዝናችሁ ደንግጣችሁ ይህንን እየደገፍን እየከለልንም ለእሱ ከለላ እያደረግንም የነበር የመሰላችሁም ሰዎች አላችሁና ወዲያውኑ ቪዲዮን ፕራይቬት ያደረግነው ማለት ነው። ዛሬ እንግዲህ እሱን በተመለከተ እሱ የለጠፈውን ተዘረፍኩ ተደበደብኩ ያለበትን ፖስት አይተን ፍትህ እንዲያገኝ እውነት ከሆነ የሚመለከተው አካል ፍትህ እንዲሰጠው ብለን በሰራ ነው መረጃ እኛንም አሳስቶናል። በዛ ጉዳይ ምክንያት በጣም ብዙዎቻችሁ በዚህ ጉዳይ ላይ ቅሬታ እንደገባችሁ ነግራችሁናል። በውስጥም በመስመርም ደውላችሁም እባክሊያሴ ነገር ልክ አይደለም ስምህን ያጎድፈዋል ያላችሁም አላችሁ። እጅግ በጣም ከልብ አድርጌ ነው የማመሰግነው ሁላችሁም፣ ስሜታዊ የሆናችሁ የተናገራችሁም፣ መረጃውን እንዳልደረሰኝ ያወቃችሁም፣ መረጃውን ያየዋል መሰለንም ያላችሁም፣ በውስጥም ደግሞ አሳብ አስተያየቶቻችሁ እንደውላችሁም ጽፋችሁም ያኖራቸውልንም ሁላችሁንም እጅግ በጣም እጅግ በጣም ከልብ አድርገን ነው የምናመሰግነው። የሆነ ሆኖ ግን እኛ ከለላ ልንሰጠው ፈልገን አልነበረም መረጃ አገኘን ብለን ነው አጣርተን ግራ ቀኝ አይተን ነበር የሰራ ነው። ዞሮ ዞሮ ከሶፎኒያስ ጋር ተያይዞ ያለው መረጃ ይህንን ይመስላል። ይህንን ጉዳይ እጅግ በጣም እጅግ በጣም የምንቃወመው ጉዳይ ነው። እንግዲህ እኔም ልጆች አሉኝ። የሚያሰጋኝ ነው ሀገሬ ላይ ይሄ ነገር መከሰቱ እንዲህ ያለ ጉዳይን እንዲህ ያለን ጉዳይ መስማት እጅግ በጣም የሚያሳፍርም የሚያሳቅቅም ነው። በተለይ ደግሞ ልጆች ላሉን ሰዎች እጅግ በጣም አስፈሪ ጊዜ ከፊታችን እየመጣ እንደሆነ ማሳያ ነው። ይህንም በተመለከተ እንግዲህ ፈጣሪ እንዲህ ያለውን ጉዳይ ሀገራችን ላይ የማንሰማበት ጊዜ እንዲያመጣለን እንመኛለን። እናንተ ግን ይቅርታችንን ተቀብላችሁ ይቅርታ ስለምትሉንም እጅግ በጣም ከልብ አድርገን እናመሰግናለን። ክበሩለን